ባቢሎን በእስልምና የውሸት ፋብሪካ የሆነውን ኡስታዝ አንድ ያዳምጡት እና ከራሱ ኡስታዝ ወይ ጋር እንዴት እንደሚላተም ላሳያችሁ። ማንም ሰው እዚህ ጋር መጥቶ ግንኙነት አድርገዋል ያለ ሰው ሙስሊምም ሆነ ክርስቲያን ስህተት ነው እያሳየሁኝ፣ ሐዲሱን በተደጋጋሚ እያሳያቸው ነው። የለም እኛ ሐዲሳችንን ይሄን አረበኛ እያሳየናቸው ነው፣ ቻ አለ። መልካም ይሄ ኡስታዝ እንግዲህ በቀን ሁለት ሶስቴ ሚስቱን በተለያየ ፕሮፋይል ክርስቲያን እያደረገ የሚያሰልም ነው ከዛ በተረፈ ግን ያለው ሁሌም መዋሸት ነው ስራው አሁንም እንደሰማችሁት አይሻን ሙሐመድ በዘጠኝ ዓመቷ አልተገናኛትም አልተገናኛትም እያለን ነው የራሱ ኡስታዝ ምን ይለዋል ይመልስልን ረስላለሰለም አይሻን በስድስት ዓመቷ ነው ያገቧት ግን ለመድረስ የደረሱባት በዘጠኝ ዓመቷ ነው። ሶስት አመት የተቆዩበት ምክንያት እንደተባለው ለማህዋ ደርሳ ሉብሪኬሽን ማቴሪያል የሚባለው ነገር እንድታመነጭ ይጠበቃል። ያ ደግሞ የማመንጨቷ ምልክቱ ዋው! ይሄኛው ኡስታዝ ደግሞ ሙሐመድ አይሻም በስድስት አመት አግብቷት ስደርስ በዘጠኝ አመቷ ደረሱባት ይለናል። ደረሱባት ተገናኟት ይለናል። ማንኛው ነው ትክክል? እስልምና ለውሸት አይቆምማ። የመጀመሪያው ውስታዝ እንዳያችሁት፣ እስልምናን በውሸት ሊያቆመው አንድ ውስታዝ እንድገም። ሳዳት ከማለም ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በዘጠኝ ዓመቷ አኢሻን ረዲየላሁ አንሃ የእኛ ነቢይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅር ስነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በስድስት ዓመቷ ታጨች፣ የወር አበባ አይታ ስጠነክር በዘጠኝ ዓመቷ ግንኙነት ፈጸሙ። ማን ሀምሳ ዓመት የሞላቸውም ብለው ስልሳ ዓመት የሞላቸውም ብለው ማን ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ሁለት መቶ ኪሎ እኮ ኩንታል አደለም የወደቀ ሳዳት ከማለም እንደሰማችሁት በስድስት ዓመት አግብቷት ነቢዩ አይሻን በዘጠኝ ዓመት ግንኙነት ፈጸሙባት ይላል። ምናልባት ሳዳት ከማለም አረብኛ የማይችል ማሀይም ወይንም ደግሞ እስልምናን የማያውቅ እሱ እንደሚለው የመጀመሪያው ውስታዝ እንደሚለው ቀጣፊ ሆኖ ይሆን? ቀጣፊ ከሆነ በነቢዩ ላይ የሚቀጥፍ ደግሞ ነቢዩ እንደተናገረው በእኔ ላይ የሚዋሽ ጋሃነም ይገባል ብሏል። ይኸው እና ሁለቱ ውስታዞች ጋሃነም ከሚገቡት ናቸው ማለት ነው፣ ወይንስ በውሸት እስልምናን ለመጠገን እየሞከረ ነው? የመጀመሪያው ውስታዝ ሶስተኛ እንድገምላችሁ እሱ ጋር ቁጭ ብሎ የነበረው ምን ብሎ እንደነበረ እናስታውሰው። አንድ ሴት ነች የጠየቀችው፣ እሱንም እነኛ ነው፣ አድምጡት። ነገሩ ከአይሻ ጋር ከሆነ የሚሄደው ስለዚህ፣ ስለ ጂማ ከሆነ ጂማ እሷ ኢንዲሩ ማድረግ ትችላለች የሚል ቴክስት አንድ አይደለም፣ በጣም አስር ቴክስቶች አሉ። ይዘይ ኢቨን እስላም ዌብ ላይ ራሱ በግልጽ ተቀምጠዋል። ምድሮ የሚለው እስላም ዌብ ላይ ومعلومون أن النبي صلى الله عليه وسلم لم يدخل عائشة رضي ኢላ ባዕዳአን በለጋት ይላል። ወማዕሉሙን የታወቀ ነው። አነ ነቢዩ ሰለላሁ ዓለይሂ ወሰለም የድኩል ቢታአእሸቲ ረዲአላሁ አንሃ ኢላ ባዕዳአን በለጋት ወደ እርሷ አልገቡም ከደረሰች በኋላ ቢሆን እንጂ ከደረሰች በኋላ ቢሆን እንጂ ወደ እርሷ አልገቡም ይላል። ወደ እርሷ አልገቡም ሲባል ከምን አንጻሩ መሰለች? ከትዳር አንጻር አይደለም ወደ ሰው መግባት ታቂያለች ያለች ብዬ አስባለሁ። ከኢንተርኮርስ አንጻሩ እንግሊሹ ምንድን ነው የሚለው መስለች ኢትስ ናውን ዛ ፕሮፌስ ሰውሰለም ሜ ጋድ ብለስ ሂም ን ግራንት ን ፒስ ዲኖት ኮንሱሜት ማሬጅ ዊዝ አይሻ ኮንሱሜት ብሎ የሚያስቀምጠው እንግሊሹ ላይ አክቹዋሊ ብሉጉን ነው፣ ወንትሙ ነው፣ ዱሁሉን ነው፣ መግባት ግንኙነት ማድረጉ ነው። አንትል ሺ ሪችድ ፑቤርቲ አንድ ዋዝ ሬዲ ፎር ሴክሹአል ኢንተርኮርስ ሊል ጂማ ይላል። አረብኛው ላይ ራሱ ባይ ዘይ ኦኬ፣ ለጂማ ሊትራሊ ቃሉ አለ። እና አንትል ሽሪችድ ፑበርቲ ኤንድ ወዝ ሬዲ ፎር ሴክሹአል ኢንተርኮርስ ይላል። ማለትም ለሴክሹአል ኢንተርኮርስ መልካም። ይህንኛውም ኡስታዝ እንደሰማችሁት አስቀድሞ የተናገረውን ረስቶት ነው መሰለኝ። ገስት ላይ እሱ ጋር ያኛው ሲቀጥፍ ላለመቃወም ዝም ብሏል። ዝም ሜሬጅ ኮንሱሜሽን ከሄደው አይሻ ስደርስ ነው ብሏል። ይሄ ደግሞ በብዙ ሀዲሳት እንደተገለጠ ተናግሯል። ስለዚህ የአንደኛውን ሀዲስ ለአንብብ እሱ ካላቸው ውስጥ ማለት ነው ሳያል ቡካሪ 5134 ላይ ናሬትድ አይሻ አይሻ እንደተረከችው ዳ ፕሮፌት ሜሪደር ዌን ሺ ወዝ ሲክስ ይርስ ኦልድ አንድ ኢ ኮንሱሜድ ሂዝ ሜሪጅ ዌን ሺ ወዝ ናይን ይርስ ኦልድ። በስድስት ዓመት አገባት፣ ከዛም በዘጠኝ ዓመቷ ላይ ደግሞ ሜሪጅ ኮንሱሜሽን ሆነ። ገቡባት ማለት ታቂዋለሽ ወደ ቤት ማስገባት አይደለም። ገቡባት ማለት ግንኙነት አደረጓት ማለት ነው ብሎናል ውስታዙ። ስለዚህ ግንኙነት ያደረጓት በስንት ነው? በዘጠኝ ዓመቷ ነው እና ያኛው ውስታዝ ሲዋሽ ገዝት ላይ ትንፍሽ ያላለው ይሄንኛው እስለምን አፍሮት ሼምዞት ወይንስ እስልምናን በውሸት ይታደግልም ብሎ ነው። በዚህ መሰረት እነኚህ ውስታዞች ሶስቱ ትክክል ከሆኑ የመጀመሪያው ኡስታዝ ሐሰተኛ ይሆናል። የመጀመሪያው ኡስታዝ ደግሞ ትክክል ከሆነ እነኚህ ሶስቱ ሐሰተኛ በነቢዩ ላይ የቀጠፉ ጀሀነም ከሚገቡት ይሆናሉ ማለት ነው። በራሳቸው በዚህ ሐዲስ መሰረት እስልምና ያለ ውሸት አይቆምም ማለት ነው። ይህ ቪዲዮ ሼር እያደረጋችሁ አሳዩ። እስልምና በውሸት ላይ የተመሰረተ እንደዚህ በውሸት ሊጠግኑት የሚሞክሩ እንደሆኑ በተለይም ይሄንኛው ኡስታዝ ይህንኛ ውስታዝ በተለይም በቀን ሶስት የገዛ ሚስቱን ፕሮፋይል እያስቀየረ ክርስቲያን ነኝ እያስባለ ሻዳሚያ ሲዛት እስልምናን በአሰት ሊታደገው እየሞከረ ነው። ብቻ ይሄ ብቻ አይደለም፣ ግጭቶቹ እዚህ ንፅፅር ከሚሰሩ ጋር በመአት ነገር ተጋይቷል። ቪዲዮ እናንተም ላኩልኝ። እሱን ቀጣይ እያሳየን ለራሳቸው ማስተማሪያ እስልምናን ማውጫ እንጠቀምበታለን። ከጽሑፉ ይልቅ እነዚህ እንደሚዋሹ በደንብ በማሳየት እንጠቀምበታለን። ለምሳሌ የኛው የቅድሞ ውስታት እስላሙ ኢብን ተጠቅሞታል። እዛ ላይ በዘጠኝ ዓመቷ ግንኙነት እንዳደረጓት ይናገራል። ኢብን ሳድን ጠቅሷል። ኢብን ሳድን ከጠቀስክ ቴንኪው እሱንም እንጠቀመዋለን። መጽሐፉ ማለት ነው። ካሁን በኋላ